አይላላ ሁለተኛ ዜና ምዕራፍ 15 ቁጥር 7 ይህ ቃል በጊዜው አዛሪያስ ለእስራኤላውያን የተናገረው ቃል ነው። ዛሬ ግን አዛሪያስ ለእስራኤላውያን የተናገረውን ቃል እግዚአብሔር ለእኛ እንደነገረን እግዚአብሔር ለእኛ እንደሚነግረን እንደሚመክረን ቃሉንም እንደሚያስተላልፍልን አምነን መቀበልና ማየት ይገባናል። እግዚአብሔር የሚጣራ የሚሰማ አምላክ ነው ሲጣራ ሲነግረን መልእክቱን በተለያዩ ሰዎች ሲያስተላልፍልን የሚረባንን፣ የሚጠቅመንን፣ የሚያስፈልገንን ነገር ሁሉ ሊሰጠን ነው። ይህ ድምፅ ይህ ቃል የሕይወት የበረከት፣ የድኅነት ቃል ነውና። ምክንያቱም እግዚአብሔር አምላክ እኛ የሰው ልጆች እንድንጠፋበት ወድቀን ቀን እንድንቀር ስለማይፈልግ መንፈሳዊ ጉዟችን ክርስትናችን እድገታችን እንዳይቋረጥ እንዲሁም ደግሞ ተስፋ ቢሶች እንዳንሆን በተለያየ ምክንያት በተለያየ ሁናቴ በተለያየ ጊዜ እግዚአብሔር አምላክ ቃሉን ወደ እኛ እያደርሳል። ዛሬም በክርስትና ሕይወታችን እንድንበረታ በመንፈሳዊ አገልግሎታችን እንድንጸና ወደፊት እንድንጓዝ ድካም ስንፍና የሚባሉ ነገሮች እንዳያሸንፉን ተስፋችንን ወይንም ደግሞ ራያችንን ባጭር እንዳያስቀርብን እግዚአብሔር አምላክ በዚህ ቦታ ለተሰባሰብን ለእኔና ለእናንተ በርቱ እጃችሁም አይላላ አይለናል። ለጊዜው እስራኤላውያን በርቱ ተብለዋል ብለናል። ዛሬ ግን እኔና እናንተ እግዚአብሔር በርቱ ያለን ለምንድን ነው? ከእግዚአብሔር ጋር በቅድስና አብረን እንድንኖር ነው። አንድ ሰው ከእግዚአብሔር ጋር በቅድስና አብሮ ለመኖር ብርታት ኃይልና ጽናት ያስፈልገዋል። ነቢዩ ኢሳይያስ በትንቢቱ ምዕራፍ 55 ቁጥር ስድስት እናንተ ከእግዚአብሔር ጋር ስትሆኑ እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን፣ በደለኛም ሐሳቡን ይተው ወደ እግዚአብሔር ይመለስ፣ እርሱም ይምረዋል። ይቅርታው ብዙ ነው እና ወደ አምላካችን ይመለስ ይላል። እግዚአብሔርን ሰው ፈልጎ እንዴት ነው የሚያገኘው? እግዚአብሔርን አንድ ሰው ለመፈለግስ ምን ማድረግ አለበት? እግዚአብሔር በባህሪው ቅዱስ ነው። ስለ ልዕልናው፣ ስለ ካህሊነቱ፣ ስለ ገናንነቱ በሰማያት የምትኖር ብለን ብንጠራውም በሁሉም ቦታ እግዚአብሔር አለ። ነገር ግን በባህሪው ቅዱስ ስለሆነ የሚመሰገንበት፣ የሚመለክበት ከፍጡራኑ ጋር የሚገናኝበት የተለየ ቦታ ያስፈልገዋልና ቤተ መቅደስ እንዲሰራ ትእዛዝ ሰጥቷል። በዚህም መሰረት ስሙን ለማመስገን፣ ክብሩን ለመውረስ አማናዊ የሆነውን ቅዱስ ሥጋውን ክቡር ደሙን ለማክበር ቤተ መቅደስ ተሰርቶ በቤተ መቅደስ ሁላችንም እንሰበሰባለን። እግዚአብሔር በበረከት እግዚአብሔር በረዴት እግዚአብሔር በምሕረትና በይቅርታ በሚገለጥበት በዚያ በቅድስና ስፍራው ተገኝቶ ከእግዚአብሔር ጋር መነጋገር ያስፈልጋል። ምክንያቱም ቤተ ክርስቲያን የበረከት የምህረት የይቅርታ የፍቅር የሰላም ቤት ስለሆነች በዚች ቦትቦት ቤት ተገኝቶ እግዚአብሔር ጋር መነጋገር ራስን ለቅድስና ሕይወት ማዘጋጀት ነው። ምክንያቱም እኔና እናንተን የጠራን በቤቱ እንድንኖር ያደረገን በስሙ ደግሞ ክርስቲያኖች ተብለን እንድንጠራ ያደረገን እግዚአብሔር አምላክ ስለሆነ እስራኤል ዘሥጋን ነቢዩ ሙሴ በሕይወታቸው ያሳዝኑት ስለነበረ እነርሱን የጠራቸው እነርሱን የመረጣቸው እነርሱን የማድረካቸው ከፍ ከፍ ያደረጋቸው እግዚአብሔር አምላክ በባህሪው ቅዱስ እንደሆነ ተናግሮ የመረጣችሁ ያከበራችሁ የጠራችሁ እግዚአብሔር ቅዱስ ነውና እናንተ ምን ሆኖ አላችሁ ቅዱሳን ሁኑ። ይህን የቅዱስና ሕይወት ለማግኘት ህጉንና ስርዓቱን ማድረግ ያስፈልጋል። በኦሪት ዘሌዋውያን ምዕራፍ 19 ቁጥር 3 ላይ ከእናንተ ሰው እናትና አባቱን ይፍራ፣ ሰንበታቴን ጠብቁ፣ እኔ እግዚአብሔር አምላካችሁ ነኝ። ወደ ጣዖት ዘወር አትበሉ፣ ቀልጠው የተሠሩ የአማልክት ምስሎችን ለእናንተ አታድርጉ ካለ በኋላ ዳሩ ግን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ቅድስናችንን የሚያረክሱ ነገሮች ስላሉ ነው። በተለይ በተለይ ደግሞ ወደ ጣዖት ዘወር አትበሉ ብሎ ተናግሯል። እስራኤል ዘሥጋ ቅድስናቸውን ያረከሰባቸው ከእግዚአብሔር ጋር የነበራቸውን ግንኙነትና ሕብረት ያጠፋባቸው ከእግዚአብሔር ይልቅ ሰርተው ላቆሙት ምስል መስገዳቸው በመከራ ሕይወት እንዲያልፉ አድርጓቸዋል። ዛሬ በእኛ ጊዜ እንደ እስራኤል ዘሥጋ ምስል አቁመን ለምስል ባንሰግድም እንደ ጣዖት የከበበን እንደ ጣዖት ከእግዚአብሔር በረከትና ረዴት ያራቀን ብዙ ነገር አለ። ዝሙትን ስንተረጉመው ጣዖት ማምለክን ስንተረጉመው እስራኤል ዘሥጋ የተረጉሙትና ያዩት ከነበረው ይልቅ አሁን ደግሞ በተለየ መልኩ ማየት ያስፈልጋል። የዝሙትን ትርጉም ስናይ አንድ ሰው ያልተፈቀደለትን የእርሱ ያልሆነውን ነገር መሻትና መፈለግ ያ ምንድን ነው ዝሙት ወደ ሴት አይቶ በልቡ የተመኘ ምን አደረገ ነው የሚለው አመነዘረ ለዝሙት ኃጢአት መንገዱን ምን አደረገ ጀመረ በዋዜማው ላይ ነው ያለ ማለት ነው የራስ ያልሆነ ነገርን መመኘት በክርስትና ሕይወት የራስ ያልሆነ ነገርን የኔ ነው ብሎ መሻትና መፈለግ ከቅድስና ሕይወት ያርቃል። በጾማችን ወቅት እየጾምን እያለ በመንገድ ስናልፍ በዚያ ወቅት ልንበላው የማይገባ ምግብ ይሸተናል። ምግቡን ከተመኘ ነው፣ ጾም ባይሆን ይህን ምግብ ምሳ በበላሁት ካል ጾማችንን ምን ያደርግብናል? ዋጋ ያሳጣብናል። አይቶ የተመኘ ክፉ አደረገ፣ አሽትቶ የተመኘ፣ ዳሶ የተመኘ፣ ሰምቶ የተመኘ ክፉ ነገር አደረገ። እነዚህ ነገሮች ወደ ምን ይወስዱናል? ከቅድስና ህይወት እንድንርቅ የምንሰራውን ስራ ሁሉ ዋጋ ቢሶች እንዲሆኑ ያደርጉብናል። ይህ እንዳይሆን ነው የምንሰራው የምናየው የምንመለከተው የምናነበው የምናደምጠው የምንዳስሰው ነገር ሁሉ ከቅድስና ሕይወት እንዳያርቀን። በርቱ እጃችሁም አይላላ ሲል የተናገረው ሁለተኛው መንፈሳዊነት በአለማዊነት እንዳይፈጸም ነው። ሁላችንም የምናውቀው ሁላችንም ያለፍንበት ሕይወት ነው። አጀማመራችን ማዕከላዊነታችን፣ አጨራረሳችን እጅግ በጣም የተለየ ነው። ስንጀምር የነበረን መንፈሳዊ ትጋት ስንጀምር የነበረን መንፈሳዊ ቅናት በማዕከላዊነት እንዲሁም መጨረሻ ላይ ስንደርስ በጣም የተለያየና የተራራቀ ነው። ቅዱስ ጳውሎስ ለጊዜው በገላትያ ይኖሩ ለነበሩ ክርስቲያኖች ባስተላለፈው አባታዊ ምክሩና ተግሳጹ ሕይወታቸው እጅግ በጣም ፈታኝ ስለነበረ ለእርሱም ትምህርት ያስቸግሩት ስለነበረ፣ ወዲያው ሰምተው የሚቀበሉ ዞር ሲል ደግሞ የሚለወጡ ሆነው ስላስቸገሩት ይመክራቸውም ይገስጻቸውም ነበር። በክርስትና ህይወት፣ በመጽሐፍ ቅዱስ ትምህርት ለክርስቲያኖች ተግሳጽም ምክርም ያስፈልጋል። በተለይ እንደ ቅዱስ ዮሐንስ መጥመቀ መለኮት አይነት ታላቅ አባትና ሐዋርያ ያስፈልጋል። ሳይፈራ የሚገሥጽ እውነቱን ተናግሮ ሰዎችን የሚመልስና የሚያስተምር። ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሴት ከተወለዱት መካከል እንደ መጥልቁ ዮሐንስ ያለ የለም ያለ ከሁሉ የሚያንስ ግን ይበልጠዋል ብሎ ከዮሐንስ የሚበልጥ ክርስቶስ እንዳለ ተናገረ። በዮሐንስ ትምህርት በዮሐንስ ስብከት ብዙዎች ወደ ማመን ብዙዎች ወደ ንስሐ እንደመጡ ያየ ባሕርያ አምላክ ከመጥልቆ ዮሐንስ ዘመን ስብከት ጀምሮ አለ መንግስተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። መንግስተ ሰማያት ግድግዳ አኑሯት ከዚህ ተገፍታ ወደ ሌላ ቦታ የምትሻገር ከዚያ ተነስታ ወደዚህ የምትመጣ ሆና አይደለም። ቅዱስ ዮሐንስ ያስተምር በነበረበት ጊዜ እውነቱን ስለነገራቸው፣ ስለገሰጻቸው፣ ስለመከራቸው ተግሳጹን ምክሩን ሰምተው ብዙዎቹ ምንን ያሉ ለንስሐ ራሳቸውን አዘጋጁ። ወደ እግዚአብሔር ለመመለስ በጣም ተጋፉ። ለድኅነት እሽቅድድም መያዛቸውን ያየ አምላክ በዮሐንስ ትምህርት ብዙዎች አምነው ክርስቲያኖች ነን የአብርሃም ልጆች ነን እያሉ ሲመጻደቁ የነበሩት ወደ ኋላ ሲሉ፣ ከኋላ የተነሱት ደግሞ ቀድመው ለመንግሥተ ሰማያት ራሳቸውን አዘጋጅተዋል። መንፈሳውያን ወደ ዓለማውያን፣ ዓለማውያን ደግሞ ወደ መንፈሳውያን መጥተዋል። ማመን ማመንን ወደ ዓለማመን ህይወትን በሞት ማግኘትን በማጣት ክብር በውርደት እንዳይለወጥና እንዳይቀየር በመንፈሳዊነት በዓለማዊነት እንዳይፈሰም እንዲህ ይላል ቅዱስ ጳውሎስ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አዚን ያደረገባችሁ ማለት ነው። እውነት እግዚአብሔር ለእግዚአብሔር እንዳትታዘዙ፣ እግዚአብሔርን እንዳታከብሩ፣ እግዚአብሔርን እንዳትመለከቱ ስለናንተ ሲል በቀራንዮ ርቃኑን የተሰቀለውን አምላክ እንዳታዩ ያደረጋችሁ ይህን ክፉ መንፈስ ይህን አዚም መናንተ ላይ እየጣለማን ነው? ይህ አለም ከክፉ መንፈስ ነው። ነገር ግን ይህንን ልታውቁበት ይህንን ልትሰሩበት፣ ልትጠነቀቁበት ይገባል አላቸው። እንግዲህ ከእግዚአብሔር ጋር በቅድስና አብሮ ለመኖ መንፈሳዊነት በአለማዊነት እንዳይፈጸም በርቱ ከተባል እንድንበረታና እንዳንበረታ የሚያደርጉን ነገሮች አሉ። የተሰጠ ሰዓት አጭር ስለሆነ ባጭሩ ለማየት እሞክራለሁ። ቀድሞ የተነገረ ሰዓት ረዘም ያለ ነበረ። ዛሬ ግን መርሃ ግብሩ ዘግቶ ስለተጀመረ ሰዓት እየቆራረጥን ነው ስለተባለ ለማሳተር እሞክራለሁ። እንድንበረታና እንዳንበረታ የሚያደርገን ነገር አለ። በቅድስና ሕይወት ከእግዚአብሔር ጋር እንዳንጓዝ የሚያደርጉን ወይንም ደግሞ እንዳንበረታ የሚያደርገን ነገር አንደኛው እግዚአብሔርን ርቆ መከተል ነው። እግዚአብሔርን ርቆ መከተል ብርታትና ኃይልን ያሳጣል። ለዚህም መሪ የምናደርገው በዘመነ ሐዋርያት ካሉት አባቶች ውስጥ ቅዱስ ጴጥሮስን ነው። ቅዱስ ጴጥሮስ በአንድ ወቅት እግዚአብሔርን ርቆ ለመከተል አስቧል። እናስበውም አድርጓል። በመጥፎ ድርጊቱ በመጥፎ ምሳሌው ሰዎችንም ከእግዚአብሔር ለመለየት ሞክሯል። በዮሐንስ ወንጌል ታሪኩ ተጽፎ እንደምናገኘው ከትንሣኤ በኋላ ኢየሱስ ክርስቶስ ተሰውሯቸዋል። እንደ ተሰውራቸው ባየ ጊዜ ቅዱስ ጴጥሮስ ሐዋርያትን አሳ ላጠን ሊሄዳል አላቸው። ቀድሞ ኢየሱስ ክርስቶስ ለአገልግሎት ጴጥሮስን በጠራው ጊዜ ዘመዶቹን፣ ሥራውን ሁለንተና አወንትቶ የተከተለው ነው። ላይመለስበት መረቡን ላያነሰ አሳ ላጠን ወደ ባህር ላይሄድ ወስኖ የተከተለ ታላቅ ሐዋርያ ነው። ለጊዜው እግዚአብሔር ይወል ኢየሱስ ክርስቶስ ሲሰወረው ግን አስቀድሞ የነበረውን ብርታትና ኃይል አጣና ወደ ቀደመው ግብሩ ተመለሰ። በዚህ ሰዓት ሌሎች ሐዋርያትም አንተ መሪያችን፣ አንተ አለቃችን ነህና አንተ ከሄድክ እኛ የማንሄድበት ምክንያት የለንም በማለት እርሱን ተከትለው ዓሳ ሊያጠምዱ ሄዱ። እግዚአብሔርን ርቀው ስለተከተሉ ከእግዚአብሔር ስራን ስለራቁ የነበራቸው ጸጋ የነበራቸው በረከትና ረዴት ከነርሱ ተለየ። እግዚአብሔር በበረከት እግዚአብሔር በረዴት ከነርሱ ጋር አልነበረም። ወደ ባህር ወርደው መረባቸውን በባህር ጥለው ዓሳ ሲያጠምዱ አደሩ። አገኙ አገኙ ለምን እግዚአብሔር ከነርሱ ጋር አልነበረም? እነርሱ ከእግዚአብሔር ተለይቶ ሄደው ነበረ። የእግዚአብሔርን ፈቃድና ፍላጎት ሳይሆን የራሳቸውንና የራሳቸውን ፈቃድና ፍላጎት ይዘው እንደሄዱ ያየ አምላክ በመካከላቸው ተገለጠ፤ አላወቁት። አምላክነቱን ሰውሮ በሥጋ ተገልጾ እንደ ሰው ያናገራቸው ነበር። ስለ ምግብ ጠየቃቸው እንደሌላቸው ነገሩት። እንግዲህስ እንግዲያስ መረባችሁን በባሕሩ ቀኝ በኩል ጣሉት አላቸው። ሌሊቱን ሙሉ ደከምን ለፋን፣ ያገኘነው ነገር ግን የለም አ ባያውቁትም መንፈስ ቅዱስ ጸፍቶ ሲያናግራቸው፣ ጌታ ሆይ አንተ ስላዘዝ ከአንተ ስለተናገር በትዕዛዝ በቃለ መሰረት ግን መረቡን እንጥላለን። አሁን ማን ከእነርሱ ጋር ሆኗል? እግዚአብሔር እነርሱ ባያውቁትም እግዚአብሔር ከእነርሱ ጋር ስላለ መረቡን ምን አደረጉት? ጣሉት። ስንት አሳ ያዙ? ሃምሳ ሶስት በዚህ ሰዓት የእግዚአብሔር ወዳጅ የሆነው ቅዱስ ዮሐንስ ኢየሱስ ክርስቶስ መሆኑን አወቀና ለቅዱስ ጴጥሮስ ነገረውና ቅዱስ ጴጥሮስ ለደገጠ እራቁቱን ነበርና ምን አደረገ ይላል ራሱን ወደ ባህር ጣለ አዳምና ሔዋን በረድኤት በበረከት በገነት ሲኖሩ ራቁታቸውን ቢሆኑ ባይሆኑ በጸጋ የከበሩ ስለነበሩ አይተፋፈሩም ነበር። ዕፀ በለስም ሲበሉ ግን ከእግዚአብሔር ምን ሆኑ ራቆ ራቁታቸውን ነበሩ እና ምን ሆኑ ይላል ፈሩ፣ ተመለከቱ። ከእግዚአብሔር የራቀ ሰው ልብስንም ቢለብስ ከጸጋ እግዚአብሔር ስለተራይ ስለተለየ እርቃኑን ነው። በዚህ ሰዓት ወይ ጌታ ያለ ጴጥሮስ ራሱን ምን አደረገ ይላል ወደ ባህር ይህ ታላቅ የዚህ ታላቅ ሐዋርያ ታሪክ የዚህ ታላቅ አባት ታሪክ በዚህ ቦታ መጻፉ እርሱን እንድንወቅስ ስለ እርሱ እንድንተርክ ሳይሆን በክርስትና ሕይወት መውደቅና መነሳት እንዳለ አምነን ቅዱስ ጴጥሮስ ጸጋው፣ በረከቱ፣ ኃይሉ፣ ረዴቱ እያለው እንዲህ ከሆነ እኛ ምንም የሌለን ሰዎች እግዚአብሔርን ርቀን በመከተላችን የበለጠ ጥፋት እንደሚመጣብን አውቀን በማንኛውም ጊዜ በማንኛውም ሰዓት በማንኛውም ቦታ እንደ ኤማውስ መንገደኞች ነገር እግዚአብሔርን እያነሳን እያሰብን መጓዝና መራመድ እንዳለብን ያስፈልጋል። እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ ያላየውም ምን ሰማይንና ምድርን የሞላሁ አይደለሁም? ምን ይላል የሠራዊት ጌታ እግዚአብሔር ብሎ ነቢዩ ኤርምያስ በትንቢቱ ምዕራፍ 23 ቁጥር 23 ላይ እንደተናገረው ሁለተኛው እንዳንበረታ የሚያደርገን ነገር ተመሳስሎ የሚመጣ ነገር ነው። ብዙ ሰዎች ተመሳስሎ በሚመጣ ነገር ተታለው ከብርታት ሲለዩ፣ ሲደክሙና ከጸጋ እግዚአብሔር ሲርቁ እናያለን። መጀመሪያ ተመሳስሎ በመምጣት ፈተና ላይ እየጣላቸው አባታችን አዳምና እናታችን ሔዋን ነው። በእነርሱ ላይ ተመሳስሎ የመጣ ፈተና ምንድን ነው? አምላክነቱ ሁሉን እንድንገዛ፣ ሁሉን እንድንበላ፣ ሁሉን እንድንጠጣ ተፈቅዶልናል። ነገር ግን ይችን ዛፍ እንዳንበላ ምን ሆነናል? ተከልክለናል። ክፉ መንፈስ ጠላት ዲያብሎስ ግን ምንድን ያላቸው? ይህችን ፍሬ ብትበሉ ምትላላቸው አላቸው። አምላክ የተሰጣቸው የጸጋ አምላክነት አልሷቸው፣ ሌላ ከዚያ የበለጠ ነገር ፈለጉ። ተመሳስሎ በመጣ ነገር ተታለው ወደቁ። የነበረውንም የጸጋ አምላክነት አጣ። በእሱ ምክንያት ጸበለስን ስለበላ ተረገበ ተፈረደበት። ሁላችሁም እንደምታውቁት ስለዚህ፣ ተመሳስሎ የሚመጣ ነገር እኛንም እንዳንመረታ ያደርገናል። በአንደኛ ነገሥት ምዕራፍ 12 ቁጥር ሃያ አምስት ላይ የተገለጸውን ቃል ስናይ ንጉሱ ኢዮርብዓም ህዝቡ እንዳይሸፍቱበት ከእርሱ እንዳይለዩ እንዲሁም እንዳያምፁበት እናስ እንደ እስራኤላውያን ያለ የማምለኪያ አጸድ ለመስራት አሰበ ይላል። ወደዚያ ቦታ ሄደው መስዋዕት እንዳይሰዉ እግዚአብሔርን እንዳያመልኩ ያን የሚመስል ነገር፣ ሁለት የጥጃ ምስል አቁሞ በቤተ መቅደስ አቆመው ይላል። ህዝቡ ወደዚያ እየገቡ ይሰግዱ ነበር። በኢየሩሳሌም ያለው ምናለን በእኛም ቤት አለ ብሎ እንዲህ አድርጎ አታሏቸዋል። እነዚህ ተመሳስሎ የሚመጣ ነገር የመናፍቃን አመጣት፣ በተለይ ደግሞ አሁን ባለንበት ጊዜ ተሐድሶ የሚያደርገውን እንቅስቃሴ እኛን መስሎ እኛ የምናደርገውን ነገር ሁሉ እያደረገ እኛ የምንናገረውን እየተናገረ እኛ የምንጠቀምበትን እየተጠቀመ ከእነርሱ የተለየ የምናገረው ከእነርሱ የተለየ የማምነው ከእነርሱ የተለየ የማስተምረው ምንም ነገር የለም በማለት ከእኛው ጋር እየኖረ እኛ ነው እየነጠቀ የሚሄድበት አጋጣሚ አለም። ለዚህ ነው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሰብስቦ ሲያስተምራቸው የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን እንታ ቆይተው ምናምን ከሆኑ ሐሰተኛ ነገር ተጠበቁ ሲል የተናገሩ። እኛ ዛሬ ስለ ራሳችን ብቻ አይደለም ማሰብ ያለብን፣ ስለ ወገኖቻችን፣ አነሰም በዛም፣ ኖርንበትም፣ አልኖርንበትም፣ አደረግነውም፣ አላደረግነው፣ ተለወጥንም፣ አልተለወጥንም እለት እለት ቃሉን እንሰማለን በዚህ ቦታ ዛሬ እውነት ነው የምለው፣ ስብከት መስበክ አስፈላጊ አልነበረም። ሌሎች ነገሮችን ተነጋግሮ ሌሎች ነገሮችን ተወያይቶ መሄድ ነበር የሚያስፈልገው። ግን የተሰጠንን ኃላፊነት ሰዎችን ከጥፋት የማዳኑን ስራ እንዴት እየተወጣ ነው የሚለውን ነገር ነው ማየት የሚገባ። ብዙዎቹ በዘመናችን እየተወናበዱ ብዙዎች አታላዮች እኛን መስለው የእኛን ቀሚስ የእኛን ካባ ለብሰው ብዙዎችን ሲያስቱ እናያለን። ዛሬ ዛሬ በመናፍቃኑ ጎራ ብንሄድ በእውነት ቤተ ክርስቲያናችንም ባለቤት የሌላት ቤተ ክርስቲያን ሆና የራሷን ምብት የማታስከብር የማታስጠብቅ ሆና ስለተገኘች እንጂ ስንት ዓመት ጠብቃው ይዛው የኖረችውን ቅርሷን ማንም በዘፈቀደ ሲጠቀምበት ማየቱ ያሳዝናል። አይደለም ለሌላ ስራ ቅርቱ በስርዓተ ቁርባን ተጋብተው እንኳ የከበረው መገልገያችን ነዋያተ ቅድሳት ወደ ውጭ አይወጣም ብላ ቤተ ክርስቲያን አክብራ የያዘችው ነዋያተ ቅድሳታችን ሌላ ቦታ ሄዶ አላስፈላጊ ነገሮችን ሲያደርግ ማየት፣ ከበሮዎችን፣ ጸናጽላችን፣ መቋሚያችን ላላስፈላጊ ስራ ሲውል መመልከቱ አሳዛኝ ነገር ነው። የተመሳስሎ ተመሳስሎ የሚመጣ ነገር ቤተ መቅደስ ያለው እዚያም አለ እንድንል ያደርገናል። እሺ እንድንበረታ የሚያደርገንን ነገር እንመልከት። አላርሙ እየጩሆ ነው። አምስት ደቂቃ ይፈቀድልኝ። እንድንበረታ የሚያደርገን ነገር እግዚአብሔርን ተስፋ ማድረግ። እግዚአብሔርን ተስፋ ማድረግ ብርታት ይሰጣል። ለዚህ ነው ቅዱስ ዳዊት እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና እግዚአብሔርም ተስፋ ነው። ያ ነው መዝሙር 26 14። አሁንስ ተስፋ የማንነው እግዚአብሔር አይደለም? ምን ትዕግስቴ ካንተ ዘንድ ነውና። መዝሙር 38 ቁጥር 7 እግዚአብሔርን ተስፋ ማድረግ ምን ያደርጋል? ብርታት ይሰጣል። ሰው እግዚአብሔርን ተስፋ ካደረገ የሚቸግረው፣ የሚያቅተው፣ የሚሳነው ነገር የለምና። ሁለተኛው ለክርስትናችን ብርታት የሚሰጠን ፍቅር ነው። ፍቅር ካለ ሁሉም ነገር አለ። ፍቅር ከሌለ ግን አንዳች ነገር የለም። በፍቅር ውስጥ ፍጹምነት አለ። በፍቅር ውስጥ ቅድስና አለ። በፍቅር ውስጥ ርኅራይ አለ። ስለዚህ እንድንበረታ የሚያደርገን እግዚአብሔርን ተስፋ ማድረግ እና ፍቅር ስለሆነ እግዚአብሔር አምላክ መንፈሳዊነታችን በዓለማዊነት ብርታታችን በድካም ማግኘታችን በማጣት ህይወታችን በሞት እንዳይቀየር፣ ዛሬ እንድንበረታ፣ በመንፈሳዊ ህይወታችን እንድንጎለምስ፣ በተለይ በተለይ ደግሞ በአገልግሎታችን እንድንጠነክር በርቱ እጃችሁም አይላላ ይላል። ቅዱሳንን ያበረታ ጉልበት የሆነ እግዚአብሔር አምላክ ለእኛም ብርታቱንና ጉልበቱን